አባ ሙዳ በድጋሚ እንኳን ለኢሬቻ በዓል በሰላም አደረስኩት። አብሮ አደረሰን። አሁን እርሶ ቤት ነው ያለነው እና የት አካባቢ ነው የሚባለው? ይሄ በኮ ለፈጅላ ትባላለች ሰፈሯ። አሁን እንግዲህ ዘመን ተቀየረ፣ አዲስ ዘመን ገባ፣ ክረምቱ አለፈ። ይቺ ደስ የምትል መስከረም፣ በአደባባይ ያሸበረቀች መስከረም ላይ ተገናኝተናል። ያው ይህቺ ወር ለኢትዮጵያኖች ልዩ ነች። መቼም ለአባ ሙዳስ እንዴት ነው እንዴት ይገልጿታል? ለኔ እንደውም ከሁሉም በላይ እንደ ህይወት የምጠብቃት ወራት ነችቺ ወራት እንደ መስከረም ወራት ሁሉንም ሙዳ የሚያደርግ የሚሰጥ፣ የሚለግስ የለም። ስለዚህ በገዳው ስርዓት ውስጥ ትልቅ ክብር፣ ምስጋና የሚሰጠው መስከረም ወራት እኛ አሁን ልንሄድበት የተዘጋጀ የተባረከ፣ የተቀደሰ የሰው ህይወት መልካ ከዛው በራሱ ጄኔሬተር ነዳጅም ሳይገዛ በተፈጥሮ ራሱ ባረገው ባስቻለው ችሎታ ከመልካ አውጥቶ ሰማይ ወጥቶ እንደገና መልሶ አዝንበው ነው። ይህን ሁሉ አብልቶ አጥጥቶ አልብሶ የሚኖረው ወራት መስከረም ወራት ነው። ለዚህ ነው በደስታ ወደ መልካው ሄዶ የተባረከ የተቀደሰ አንተ ቅዱስ ንጹሕ የሆንክ መልካ ተሰጠኸን ደሞ ገለታ ስላለ ብሎ እሱ በቀለው። ለምለም ሳር የመስከረም አበባ በእጁ ይዞ አቅፎ እቀፈኝና ደገፈኝ ላይላ ማመታ አድረሰኝ ብሎ የሚሄድበት እሬቻ ነው። ለዚህ ነው እሬቻ ስጦታው ከባድ ስጦታው ትልቅ ብሎ የገዳ ቤተሰቦቻችን ትልቅ አክብሮት ለዚህ ወራት የሚሰጥ ይሄ ወራት መስከረም ቃዲማ ቃጢማ የሚባለው ቃጢማ እጮኛ የሚያጭበት የሚተጫጭበት እንደገናም ደግሞ ቀጦም በሌላ ወራት ጋብቻውን የእግዚአብሔር ፍቃድን ጋብቻ ተጋብቶ የሚሳካለት ያልተዳረ የሚዳርበት ያላገኘ የሚያገኝበት መሆኑን በእሳቦት ሁሉም ሰውን ውስጡን አምኖ ጌታ ባሳመነው ነገር ወደ መልካ እሬቻውን ይዞ ለሰጠው መልካ እግዚአብሔር ስጥ ስትሰጥ ታገኛለህ ሲሰጣል ተብሎ እሬቻ ማለት ምርቃት ነው። ማሬው ማለት ወልዶ ተራብቶ ተባስቶ ሌላ አመት ለዚህ ያብቃን። መስከረም ወራት ሌላ ቢቀር ሰው ሲነፋፈቅ ይሳሳማል። ታይቶ አይን ከመሳሳም በላይ ስኬቱን ያሳምረለት የሬቻ ሰው በሬቻ ወራት የሬቻውን ለት ሬቻውን አድርጎ አምላኩን አገኘው ብሎ የሚያስብበት ስለሆነ እንደሆነ ለምሳሌ መልካ ሲባል አባይ መልካኑ፣ አባይ መልካኑ ማሪው ተብሎ ሲለመን ሲመራረቅበት የቆየውን የአባይ ህዳሴን ተጀምሮ ተገንብቶ መጨረሻው ምርቃት ላይ የደረስበት ወራት ነው። ስለዚህ ደስታችን እጥፍ ድርብ ነው። ለሁላችንም የጋራ የምንበላበት ገበታ ያደረገው አምላክን እናመሰግናለን። ቆንጆ አርገው ገልጸውታል። በጣም ች በገዳ ስርአት ውስጥ ገዳ ስርአቱን በማስቀጠል ትልቅ ኃላፊነት ያለው አባሙዳ ሙዳ ነው እስ አባ ሙዳ ምንድን ነው ኃላፊነቱ ምንድን ነው የሚለውን እስ አስተዋውቁ አባ ሙዳ በየስምንት ዓመቱ ገዳ ሲቀባበል ገዳውን የሚያቀባብል የሚቀባበሉት ገዳ እንዳይወላገር ገዳ ስርዓቱን የሚጠብቅ የሚያስጠብቅ ክብሩን የሚያስከብር የሚያውቀውን ያክል ያላወቀውን የሚያሳውቅ የገዳው እረኛ ማለት ነው። ጠባቂ እረኛ ማለት ነው አባ ሙዳ የሚሰጠውም ስልጣን ባርኮ መርቆ እግዚአብሔር እንደሰጠው ገዳን ለገዳ የሚያስተላልፍ አባ ሙዳ ነው ማለት ነው። ስለዚህ ሙዳ ማለት ደግሞ ስጦታ ነው። ብዙዎቻችን እኛ የምናውቀው አባ ገዳዎች በየስምንት አመቱ ነው የሚቀየሩ። አባ ሙዳ ደግሞ የእድሜ ልክ ነው። ከሞት በስተቀረ በቃ ስንትኑ በዚህ እርከን ላይ ሲወጡ እርሶ የዘላለም ነው ማለት ነው። እውነት ነው። እና እንግዲህ አባ ገዳውን አባ ሙዳ ናቸው የሚቀቡት፣ ነው የሚቀቡት የተባለ ስለዚህ ከፍተኛው ደረጃ ነው በገዳው ስርዓት ማለት ነው። በጣም አሁን እርስዎ እንግዲህ የመጀመሪያ ሲረከቡ የዛ ሰዓት የነበረው ምክንያቱም በጣም ኃላፊነቱ ከባድ ነው። በጣም መወጣት ከተቻለ ኃላፊነቱ ከባድ ነው። በእንዝላልነት ሊሆን አይችልም አባ ሙዳ ሙዳውን ካገኘ ታምኖበት ያደርጋል ተብሎ ታስቦ ገዳው በስምምነት አባ ሙዳን ይህን አርግልን ይህን የምታደርግልን ትበቃለህ ብሎ ብቃቱን አረጋግጦ የወሰደው ገዳ መልሶ አባ ሙዳ ደግሞ አባ ገዳን ከገዳ ወደ ገዳ ሲተላለፍ ሙዳ ይሰጣል። አባ ሙዳ አንችም አንቺም ገልጽ ይሻልና እስከ ህይወቱ ድረስ ባለው ጊዜ ገዳው እንዳይወላገድ ገዳ መሃል ጠብ እንዳይፈጠር እርቀ ሰላም ስምምነት ሁሉ ነገር ተፈጥሮ ሆኖ ነው ገዳ ስርዓት ቅብብሎሽ የሚያደርገው ወይንም ነ ሰው ተጣልቶ ሰው ተረጋግሞ አይሆንም። እግዚአብሔር ይህን አይፈቅድም። ሰውም ሰውን አይረግምም። በዚህን ስርዓት ውስጥ ይህንን ስርዓት አሟልተው ያላወቀው እንዲያውቅ ጥረት አድርጎ የገዳውን ስርዓት ሙዳ አድርጎ የሚሾም የሚቀባው አባ ሙዳ ነው። ስለዚህ እኔም ከጀመርኩ ሰዓት ጀምሮ ገዳዬ ትክክለኛ እውነተኛ እግዚአብሔር አድርጎ ያለውን እያደረገ ሰው እንዳይጣላ ተዛምዶ ባዳ እንዳይሆን እንዳይገፋፋ የአንዱን መብት አንዱ ረግጦ እኔ አባ ሙዳ ነኝ፣ የአባ ሙዳ ቤተሰብ ነኝ ማለትም አይቻልም። ስለዚህ ገዳ ይህንን ያምናል። የወሰደውን የተቀበለውን ገዳ ለስምንት አመት እየሰራ የቆየውን የሞላለትን ሞልቶ እንዲሞላለን ለመስራት ያሰበውን ሰርቶ ያልፈጸመውን እንዲፈጽም አድርጎ ገዳውን ያረካክቧል። በዚህም ጊዜ አጠገብ ቆሜ ሙዳውን እንድሰጥ፣ እንድመርቅ፣ እንድቀባው እግዚአብሔር ከፈቀደልኝ ይህን ማድረግ አለብኝ። ይህ ይሆናል፣ ይሄ አይሆንም በሚል ጉዳይ ተቃውሞ አባ ሙዳ ጋር የለም። የምቃወው ማንን ነው? አለማግኘትን ነው፣ እንዳናገኝ የሚያደርገንን። እጅ ቀኝና ግራ አለው፣ ሁለቱም ተደጋግፎ ነው። የትኛው ጉልበት አለው ስንል፣ ሁለቱም ሲደጋገፍ ጉልበት አለው። አሁንም የአባይ ህዳሴ እንዳየሽው ኩበት ነጋዴዋ ከመቀነቷ ፈታ እንደገናም ደግሞ በሬው ደክሞበት ገበሬው አብሮ ደክሞበት ከደከመው ያንን በከተማ የሚኖሩትን ቤተሰቦች አቅርቦለት በገንዘብ ለውጦ ለዚህ ቦንድ ለመግዛት ፍቃዶን ሆኖለት ፍቃድ አርጎ ገዝቶ ሁሉ ነገር አንድ ላይ ተባብሮ። ይህንን የአባይ ህዳሴን ተግባር ላይ ለመፈጸም እንዲበቃ የሆነው ሰው አንድ በመሆኑ ሰው የሀገሩ መንግስት፣ የሀገሩ ህዝብ በተስማመበት ስምምነት ገዳ ደግሞ ሁሉም እንዲስማማ ጎሙ ያለው ጎሙን እንዲፈታ፣ የተቀያየመው ተራርቆ፣ የተራራቀው ተቀራርቦ፣ እንደዚህ ለደስታ ዘመን መድረስ እንዲሁ በህዳሴ ላይ ያየ ነው። በእኛ መሀልም ተገናኝተን ይህንን አብረን አብረን በህብረት እንደውም ከእኛም አልፎ እኛ ጋር የተዛመዱት የእናንተ ዘር እንሆናለን የእናንተ ቤተሰብ እንሆናለን ብሎ ፈረንጆችን ሞጋሳ። አዎ፣ አባሙዳ ሙዳ፣ እንደውም ስለ እሱ ልጠይቆት ነበረ። እሺ፣ ሞጋሳ። በሞጋሳ ባህል ውስጥ ቻይናዎች፣ ፈረንሳዮች፣ ጣሊያኖች ጠቅላላ ወደዚህ ወደ ማህበረሰቡ እንዲቀላቀሉ አድርገዋል። አዎ። ራሱ ሞጋሳ ምን ማለት ነው? ሞጋሳ ማለት እኮ ልዛመድ ልጅ ልሆን እና አሳድገኝ ገዳን ወድጄዋለሁ፣ ያንቱን ስርዓት ለመቀበል ፈቃደኛ ነኝ፣ ልጅ አድርግና አሳድገኝ ብሎ ራሱን ይሰጣል። እንደዚህ ብሎ ራሳቸው ለእኔ በሰጡበት ጊዜ ሞጋሳ ለብቻና ሞጋሳ አድርጌያለሁ ተብሎ አይነገርም። ቀጠሮ እያዝና ከወገኖች ጋር ሆ ከገዳ ምሁራን ጋር ተማክሬ የገዳ ምሁራኑ ህገጋቱን የሚደነግግበትን ስርዓት ያ አምስት ጦር ይተኛለታል። አምስት ጦር ተኝቶ የሴራው አለንጋ ሁሉም ስቦ መጥቶ ስርዓቱን አሟልቶ ሴራው ወቅጦ ልዩ ሆነዋል። እገሌ የሚባለው እገሌ ነው። አሁን ስሙ ለምሳሌ ፈረንጆች ላይል የሚባል ዶክተር ላይል አሜሪካዊን እኔ ኢትዮጵያዊ ነኝ። ኢትዮጵያም ሆኜ ሞጋሳ በምሰጥበት ጊዜ የአምስቱን ገዳ ስርዓት አሟልቶ ቀርቦ መውዳውን እንዲያገኝ ልጅ ሆኖ እንድቀበለው መጀመሪያ ቻይናዎች ሞጋሳ በምሰጥበት ስም ሰይሜ ነው። የመጀመሪያው ባልቻ ነው። ቀጥሎ ሁንዴ ነው። ይሄኛው ላይ ልምላችሁ ደግሞ መልካ ነው። ስለዚህ ዜጋ ሆነዋል። በቃ ልጆች፣ የራሴ ልጆች። እንዴት ዜጋ የሆነው አባይ ህዳሴ ላይ እንግዲህ ሁሉ ነገር ያጣነው ነገር የለም። ልጆቼ ከሆናችሁ ይህንን አስተዋጽኦ ልታደርጉ ይገባል ብዬ በነገርኳቸው ሰዓት በሚሊዮን የሚቆጠሩትን አንዱ ፍረንች ሁንዴ የሚባለው አስራ ሁለት ሚሊዮን አንደኛውም ሰው እንደዚሁ አስራ ሁለት ሚሊዮን ብር ለዳሴ ገቢ ካረገ በኋላ ነው ልጆችን ሆኖ እንዲያድጉ የሆነው እና በየትኛውም በችግር ጊዜ ከተነገራቸው አስተዋጽኦ ለማድረግ ልጆቻ ናቸዋ። ሞጋሰ ነው ተብሎ ከውጭ ከባዳ እንደተገኙ ሳይሆን እኔ እንደወለድኳቸው ጌታ ላኔ ልጆችን እንደሰጣቸው ተደርጎ በእውነት ቃል ህግ ስርአቱ ሞልቶ ሞጋሳ የሚሰጥ በዚህ አይነት መልኩ ነው ማለት ነው። አሁን ወደ አራት አባገዳዎችን ሰይመናል። የአራት አባገዳዎችን ላይ ነበሩ አራት አባገዳ ማለት ወደ ሰላሳ ሁለት ዓመት ማለት ነው። አዎ ስምንት ጊዜ አራት አራት ሰላሳ ሁለት ሰላሳ ሁለት ነው። አዎ፣ ረዥም ጊዜ ነው። አዎ ይሄንን ደግሞ በምቀባበት ጊዜ ስርዓቱን አሟሪቼ ነው ማድረግ የሚገባኝ ለገዳው ስርዓት መሟላት የሚገባውን አሟሪቼ ትክክለኛ እውነተኛ አባ ሙዳ ሆኜ እንጂ ንአይን ናድርግ ስለተባርክ ሰው ስላዘዘኝ ማድረግ በሱ በጣም ይታወቃሉ እንደሆነ ስለዚህ፣ በዚህ እንግዲህ ገዳይን ደግፋል የገዳ ሰዎች የኢትዮጵያ ሕዝብ የገዳ ሰው ሆነዋል። አማራ ሙጋሳ አግኝቶ መጀመሪያም ወንድም ሆኖ አብሮ ተወልዶ የተፈጠረው እንደገና አባትና ልጅ ሆኖ አንድ ቤት ሆኖ በገዳ ስርአት ውስጥ ስማቸው ተሰይሞ ገዳቸውን አሟልተው ገዳ ሲደርስ እነሱም ጎደናም እንደ መጀመሪያዎቹ እንደገናም ደግሞ ፎሎና ደበሌን ደግሰው አብልተው በስርዓት የሀገርን ስነስርዓትና ሰላምን አስጠብቆ የሚያረጉ ሆኖ አሁንም በእኛ ሀገር የሚገኙ ብዛት እንደዚህ አይነት ሰዎች ብዙዎች ናቸውና መጓሳም ሰጥተዋል። ቤተሰብም ሆኖ ሀገርም በጋራ በአብሮነት ሀገርን እያስተዳደሩ ይገኛሉ ማለት ነው። አሁን ለምሳሌ ጠብና ምን ቢነሳ ወንድምና ወንድም እንኳ ሌላው ቢቀር አይሰዳደምም ሰፉ ይባላል። ሰፉ ማለት ህግ፣ ስነ ስርአትን ጥሶ ወንድሙን ያዋረደ እሱ ራሱ የተዋረደ ይላለ። ስለዚህ እኔ ባላገዳ ነኝ ብለ መኮራረ አይችልም። እሱም ነው የራስ ሞጋሳ ስለነበረ የራስ ቤተሰብ ስለነበረ ተጋብቶ ተዋልዶም አብሮ ስለነበረ የአብሮነት ስራ የሚያምርባቸው ቤተሰቦች በዚህ ጉዳይ ላይ ረጅም ዘመናት ይህ ሲደረግ ተቆይተዋል። ስለዚህ አሁንም እንደ አሁኑ ትብብር እንደ አባይ ህዳሴን እኛ አሁን ለምሳሌ ለአንድ መንግስት ብቻ አይደለም የተደረገው ለህዝብ ሲደረግ ለአፍሪካ ህዝብ እኮ ተምሳሌት ነው። ምክንያቱም ስማችን በዓለም ላይ ኢትዮጵያ አባይን ገደበች፣ እንደዚህ አይነት ቴክኖሎጂን አመጣች ተብላ ስማ ሲነሳ የሁላችንም ስብ አብሮ ተነስቶ ለቴክኖሎጂ በቁ እግዚአብሔር የታረቃቸው የተመረቁ በእግዚአብሔር ፍቃድ የተሰጣቸው ተብሎ እያንዳንዳችን የፈጣሪ መታወቂያ ተሰጥቶናል ማለት ነው። ይሄ ስለሆነ የአብሮነት ስራ ይህን ይህንን ሁሉ በሚገልጽ ሁኔታ ገዳው ይህንን በመደገፍ ይህንን ደስታውን ከድንበር በላይ በሆነ ሁኔታ የው ተነስተን ዘንድሮ እሬቻ በልዩ ልናከብር አብልን እሬቻችን ልናከናውን ከአዲስ አበባ እስከ ቢሾፍቱ ከቢሾፍቱ እስከ አባ ሙዳ መልካ ድረስ ማትን እሬቻችን ልናደርግ ነው። እኔ እንደውም ሱሉ ጠይቆት ነበረ። አባሙዳ አበበ አሁን እሬቻን ሲያነሱ እስቲ እሬቻ ምን ማለት ነው? እሬቻ መጀመሪያ እግዚአብሔር መልካም እሬቻ እኮ ነው የሰጠን ስጦታ ነው የሰጠን። ሁሉም እንደኛ አይነት መልካ ያለው የለም። እኛ አሁን እዚህ ቢሾፍቱ ላይ ሰባት ሐይቅ፣ ሰባት የእግዚአብሔር ኩሬዎች እነሱ ጋር ሄደን ነው ኢሬቻ የምናደርገው። ይሄ ፈጣሪ ሙዳ ሰጥቶን ነው እንጂ ሰው የሰጠን የቆፈረ ኩሬ ላይ አይደለም ኢሬቻ ብንወጥ። ስለዚህ በተፈጥሮ እግዚአብሔር የሰጠን ማንም በዘር የማይገለልበት በቋንቋ የማይለይበት በእምነት ግራቀኝ የምንበተንበት ሳይሆን ተሰብስበን ሬቻችን አድርገን አሁንም መባረክ አሁንም መቀዳስ የኢትዮጵያን ህዝብ ባርክ ልንቀድስልን ብለን የምንለምነው ነው። እኔም ጥያቄ እየጠየኳቸውን የምጠይቁኝ ከእግዚአብሔር በላይ ንጹ አለ እንዲ የለም። እግዚአብሔር ሲዘንብ ድፍርስ ነው፣ ሲጠራ ግን እንዳሁን ሬቻ ስንነሳ መጥራቱን መጀመሪያ ሄዶ ከእግዚአብሔር ጋር የሚነጋገሩ በምርቃት እግዚአብሔር ስልጣን የሰጣቸው አባገዳዎች ሄዶ መልካ ቀሩ ሆነዋል። ለምሳሌ ትናንትና ብሾፍቱ ላይ መልካ አርሰዴን ቀሩን አይተን ፈሎውን አርገን ከጫካ ወደ ብርሃኗ ፀሀይ ወደ መስከረም ወተናል። የምነውን ለመናገር ለመመስከር መጀመሪያ አይተን ነው። ወደ ፈሎሄን ነው። ሬቻ የምናረግበትን ቦታ ጥሩ ከርመዋል ወይ? አለ ወይ? እንዴ ነው ንጹህ ነው ወይ? ብለን እግዚአብሔር ንጹህ ነው፣ ንጹህ ስለሆነ ጠጥተን የምንኖርበትን ህይወታችን መልካን እኮ አፈለቀለን። መልካ ማለት ህይወት ማለት ነው። ስለዚህ በአገላለጹ እንደምለው በእውነት ትክክል ነው። ከሰማይ አፈር ወደታች አልዘንበም። አፈር ከምድር ነው፣ ከሰማይ ዘንቦ ያራሰው እንጂ ከሰማይ ዘንቦ ምድር አርሶ የዘራነውን አብቅሎልን ሁላችንም ህብረተሰባችን ሚኖርበት ያደረገው መሬት ገበታችንን መሬት ላይ የበቀለውን ሳር ሰርዶ ነቅለን አበባውን አጭደን በደስታ ነው ወደ መልካም የምንሄደው። ከመልካም በላይ ደስታ የለም ነው ምለው። እግዚአብሔር ደስታ ነውና ይህን የሰጠንን ለማመስገን ነው ወደ መልካም የምንሄደው። ልክ ነው መቼም ሙልዬ። በዛሬ ቀን አባሙዳ በጣም በጣም ብዙ ሰው በሚያስተናግዱበት ጊዜ ናቸው። በጣም በጣም እና በጣም አክብረውን ስላናገሩን በጣም ለበጣም እናመሰግናለን። ክብረት ይስጥልን። እንደ መጨረሻ መልእክት ካሉት መልእክቶን ያስተላልፉና ሌላ ጊዜ ቅድም ጀምሮ ከአባሙዳ ጋር ቁጭ ብለን በጣም ብዙ ያጫወቱን ሚስጥሮች አሉ። አዎ በጣም በጣም ጠቃሚ የሆኑ ሚስጥሮች አሉና ምቼም ምችም ዛሬ በጣም በእንግዳ የተከበቡኖት። ስለዚህ ዛሬ አናስቸግርም። ሌላ ቀን ግን ቃል ይገቡልናል። እያንዳንዱን ነገር እያየን ብዙ የምንማርበት ነገር ስላለ የምንማማርበት ነገር ስላለ እንመጣለን። ለዚህ ቃል ይግቡልንና መልእክት ካለ ዘንድሮን በተመለከተ መልእክቶን ይንገሩን። አዎ ፍላጎት የኢሬቻ ፍላጎት ያላወቀ ሰው ነው ያወቀ ሰው የሁላችንም ሚስጥርና የሁላችንም ቃል ነው። እሬቻ ለኢትዮጵያ ሕዝብ የራሱ የራሱ አንጦራ ሀብት ነው። የራሱ መገናኛን የተነፋፈቀውን የሚገናኝበት የተራራቀውን የሚቀራረብበት የባህሉን ልብስ ለብሰን አምረን አጫበር መስለን ከግራም ከቀኝ መቶ እንገናኛለን። መልካል

አምላክን በማመስገን እንድትመለሱ ፈጣሪን እለምናለሁ ሰላም ያኖርልኝ ጌታ ሰላም የተቀደሰ የተባረከውን ስጦታ ይስጥልኝ ዘመኑም ገበያችን ጥጋብ የሚሆንበት አገራችን ሰላም የምትሆንበት የተጣለው የሚታረቅበት የተራራቀው የሚቀራርበት ዘመን ጌታ ያርግልን ስለሰማችሁኝ አመሰግናለሁ በጣም አመሰግናለሁ በዓል አይደለም አባሙዳ እንኳን አደረሰዎት ለማለት እኛም ስንዘይር ዘመድ ስንዘይር እርሶም በዓል ነውና እንኳን አደረሰዎት ለማለት ከእሑድ ቤት እችን ስጦታ ይዘን መተናል። ሙሉ እያልብሽልኝ ቆይ፣ እኔም ቃጣኝ የሆነ ነገር መጣሁ። እሺ በልካው ያልብሳችሁ። ይሄ ድርባ ይባላል። ገዳ ላይ ድርባ ማለት እንዳይበርዶ ደራርቤ ያልብሻ ያለውና እኔ ሞቅ ብዬ ነውና ፈጣሪ እንዲሞቅ ያደርግልን። ከኔ በተረፈ ፈጣሪ ይደርብልን ነው ገዳ ይደርባልና፣ አባ ሙዳሳ ይደርባልና። አዎ በጣም ቆንጆ ነው። ይሄ በሽታ መከላከያ ነው። ይሄ እኛ አግኝበት ደራርቦ ጌታ ይስጥ። በፍቅርና በሪያ ኖር፣ አዱኛን አግኝ። ለከርሞ ተረውጠ ተቀይረ ምትመጣ ሰሆንለን። አዎ ለሁሉም ቀልቦና ልቦና አብሮ ይስጥህ። ይህንን ደርቤያለሁ ጌታ ከኔ በላይ ይደርብህ።